እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ። ያለረ እኔ ቃል የለኝም። እግዚአብሔር ያክብርልኝ ሁላችሁን ነው፣ በጣም ነው ማመሰግን ይሁላችሁ። አሁን ሌላ ቦታ መከበር መወደድ ምናምን ምንም በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነችግራችሁ ነው የሚያነግሷችሁ ጉድፌን ታውቁታላችሁ ትናንት ስንት ቆሻሻ ነገር ሳኖሪ ሳደርግ የኖርኩ ሰው ነኝ ያንን ሁሉ ችላችሁ ነው ዛሬ እዚ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም እግዚአብሔር እኔ ይህ ሁሉ ነገር እንደሚገባኝ አላውቅም። የምሬ ነው። መልክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባሉ መመስገን የሚገባቸው ሰዎች፣ አላውቅም፣ ብቻ እግዚአብሔር ነው ሁሉ ክብር የሚወስደውና ስለ እሱ መመስከር አለብኝ፣ ባገኘውበት ሁሉ አጋጣሚ። የእናቴም ይናቴም ጸሎት ነው። የዚች መለኩሴ እናቴ ትሸቴ፣ ይኸው ልጅሽ አድጎ ለዚህ በቅቱ መድረክ ላይ ቆሙ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ ወድሻለሁ በጣም ከዛ ውጭ እኔ ባህርዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ሀይሉ እነዚህን ምና ይታዩኛል። ጓደኞቼ ወዳችኋለሁ በዚህ አጋጣሚ። ሁላችሁ የሰፈሬ ልጆች ስማችሁን ጠርቼ አዘልቀውም፣ በጣም ብዙ ሰው ይታየኛል። ሁላችሁ ነው የምታቆኝ። እኔም ማላቃችሁ ሁላችሁ ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባርዳር ከነማ በነበርኩበት ሰዓት አላውቅም፣ ፔጁ ላይ ብትገቡ የኔ ፎቶ አለ ብዙ ቦታ፣ በጣም ብዙ ቦታ ያ ማለት ባህር ዳር ከነማን የሚደግፍ ያንን ማሊያ የለበሰ የባህር ዳር ከነማን የሚደግፍ ሁሉም ሰው የኔ ፎቶ አለው ማለት ነው። ቀላል ነው፣ ገብቶ ስነ ሲል ይወጣል። እና ያንን ችሉ እስከ ዛሬ ድረስ አሁን ታውቁታላችሁ። ትንሽ ነገር ለላይክ ለኮሜንት ምናምን ሁሉም የሚሯሯጥበት ጊዜ ያንን ችላችሁ እስከዛሬ ድረስ የኔ ነው የኔን እንትን አክብራችሁ እስከ ዛሬ ድረስ ለጠበቃችሁ ምን ለው ጠቅላላ የባህር ዳር እዛም ቢሆን ያለው ጓደኞቼ ምናም በዙሪያ ያሉ ሰዎች አሉ። ይህን የጠበቃችሁ ሁላችሁ ነው እግዚአብሔር ያክብርልኝ። ለናንተም ብዙ ጉድ አለባችሁ አውቃለሁ። እግዚአብሔር እግዚአብሔር ለናንተ ምስጥራችሁን ይጠብቅላችሁ። እግዚአብሔር አለሁ ይበላችሁ። በጣም ነው ማመሰግነው። እኔ ትናንት ስወቀስ አይደለም እኔ አውቀዋለሁ ብሎ ምስክር የቆመልኝ በጣም ብዙ ሰዋል ማንም ሰው ራሱን እንኳን ለራሱ መመስከር ማንችልበት ጊዜ ነው። ራሳችን እንኳን የሆነ ማንነት አለ ውስጣችን እና ለቆማችሁልኝ ሁላችሁን እግዚአብሔር ያክብርልኝ። በጣም ነው ማመስገን። እግዚአብሔር ምስክር ይቆምላችሁ። ዛሬ ይህንን የንጉሥ አቀባበል እኔ ጭራሽ አልጠበቅኩም። ብቻ እግዚአብሔር መታበይ እንዳይሆንብኝ እሱ እንግዲህ ያውቃል፣ ልቤን ያውቃል። በጣም ተሸማቅቄን ያለሁትን አሁን እዚህ ጋር እኔ ለምን እዚህ ቦታ እንደቆምኩም አላውቅም። የሰው ገንዘብ አድርሼ ነው እኔ እንደዚህ ሆንኩት፣ እና ብቻ እግዚአብሔር አይቁጠርብኝ። በቻልኩት መጠን ይህንን ህዝብ ይህንን ወገን ለማገልገል እጥራለሁ። በጣም ነው እጅ ስላ እናመሰግነዋለን። እስኪ አንዴ በልልታ እንቀበለው፣ በልልታ። ሁላችን ከመቀመጫችን ብድግ ብለን ስላደረገው ነገር ስለሰራው ስራ ታላቅ ክብር ይገባል፣ እባካቸው አንድ በተሮቱ ሸበላው መልከ መልካሙ እየተግባር ሰው በጎ ካንተ ጀርባ ያሉ ደቀ መንሰልችን ሳይሉ ኔትወርክ የሀገር ርቀት የባህር ማዶ ሳይገድባቸው ገንዘባቸውን፣ ሀሳባቸውን ሁሉ ለግሰው ለበርካቶች እንባባሽ ሆነው በዚህ በጎ ተግባር ላይ የተሳተፉ ሁሉ እዚህ አዳራሽ ሁነን አንዴ ሞቅ ያለ ክብር መስጣቸው። እስኪ አንተም ደግሞ በርካቶች የሰውን ገንዘብ በሚመኙበት ሰዓት አደራህን ጠብቀህ ቃልን ጠብቀ አደራህን ሳትበላ በዚህ ወግ ክብር ላይ ተገኝተ በርካቶች ያንተን እጅ እንዲለምኖ እንዲለምኑ ምነው መልክተኛው ባየኝ ብለው በርካቶችም እንባቸውን እያፈሰሱ በየመንገዱ መኪና ባዩና የቆመ መኪና ባዩ ቁጥር ሁሉ የሚያሰቀልሉ ሕዝቦች እንዲፈጠሩን ፈቅደናል። ይህ ታማኝነት ነው። ይህ አርያነት ነው። ይህ አደራ አክባሪነት ነው። እዚህ ተግባር ይቀጥል። ቀጣዩ ሀገራችን ኢትዮጵያ በነፍስ ወከፍ እርዳታ የሚያስፈልጋት ደረጃ ላይ እየደረሰች ነው። እንዳንተ አይነት ሺዎቹን ያብዛልን። እንዳንተ አይነት መልካሞችን ቅልብ ያላቸውን በሀገር ውስጥም በሀገር ውጭም ሌሎችንም በብዙ ያምጣልን። እዚህም ያለን ደግሞ የበረከት ተካፋይ አድርገን እያድርገን እዚጋ ድግ እናመሰግናለን። አንድ በድጋሜ ክብር ሰጡልን።